ጤና ይስጥልኝ። እንዴት ዋላችኋል ተመልካቾች ከዜና ኢትዮጵያ ለሰዓቱ የተዘጋጁ የተዘጋጀው የስፖርት ዜናዎችን ወደ እናንተ እናደርሳለን። ስንቄ ባንክ የዘገባችን የክብር አጋር ስለሆነም ከልብ ነው እናመሰግነው። ከዜናዎቹ ጋር ተመስገናለባቸው ነኝ የኢትዮጵያ ፕሪምየር ሊግ የ31ኛ ሳምንት መርሃ ግብር ዛሬ በአዳማ መደረግ ሲጀምር ኢትዮጵያ ቡና ከኢትዮጵያ መድን የሚያደርጉት ጨዋታ ይጠበቃል። የመጨረሻ ሳምንት ጨዋታዎቹን ለማድረግ በድጋሚ ወደ አዳማ ከተማ ያመራው ሊጉ ዛሬ በዋንጫ ፉክክር እጅግ ተጠባቂ የሆነውን ጨዋታ ነው የሚያስተናግደው። በሊጉ አናት ላይ ተከታትለው የተቀመጡት ኢትዮጵያ መድንና ኢትዮጵያ ቡና የሚያደርጉት ጨዋታ ሲሆን ኢትዮጵያ መድን መሪነቱን ለማጠናከርና የነጥብ ልዩነቱን ለማሳደግ 12 ሰዓት ላይ ጨዋታውን ያደርጋል። በሊጉ 60 ነጥቦችን የሰበሰበው ቡድኑ የነጥብ ልዩነቱን ከፍ ከማድረግ በተጨማሪ ለዋንጫው ለመቅረብም ነው በዛሬው ፍልሚያውን የሚያደርገው። ከመሪው በ9 ነጥቦች አንሶ በ51 ነጥቦች ሁለተኛ ደረጃ ላይ የሚገኘው ኢትዮጵያ ቡና በበኩሉ የነጥብ ልዩነቱን ወደ 6 ዝቅ ለማድረግ ይጫወታል። ዛሬ በሚደረግ ሌላ ጨዋታ 9 ሰዓት ላይ ላለመውረድ እየታገለ የሚገኘው ወልዋሎ አዲግራት ዩኒቨርሲቲ ከአርባ ምንጭ ይጫወታል። በኢትዮጵያ ያለውን የእድሜ ማጭበርበር ጉዳይ ለመፍታት የፋይዳ ዲጂታል መታወቂያን ጨምሮ ሌሎች አሰራሮችም ለመተግበር እየሰራ እንደሚገኝ የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። ፕሬዚዳንቱ ኮማንደር አትሌት ስለሺ ስህን እንደተናገረው የዓለም አትሌቲክስ ኢንተግሪቲ ዩኒት ጋር በመተባበር ሰፊ ስራዎች የተሰሩ ነው ብሏል። የዓለም ኢንተግሪቲ ዩኒት ተወካይ ያስሚን ግላድ በበኩላቸው የፋይዳ መታወቂያ የአትሌቶችን ሙሉ መረጃ ለመያዝ እድል የሚሰጥ ነው ያሉ ሲሆን፣ የኢትዮጵያ ከ20ና ከ18 ዓመት በታች አትሌቲክስ ሻምፒዮን ናም በድሬዳዋ ከተማ እንደሚከናወን ይፋ ተደርጓል። አንተነ ሲሳይ ካብ አበረታሽ ንጥረ ነገር ባልተናነሰ የአትሌቲክሱ ዓለም ትልቁ ፈተና ነው የእድሜ ማጭበርበር ጉዳይ። ነገሩ በሁሉም ሀገራት የሚስተዋል ቢሆንም በአፍሪካ ግን ስር የሰደደ ስለመሆኑ በርካታ ማሳያዎች አሉ። በሚካሄዱ የእድሜ እርከን ውድድሮች ላይ የሚሳተፉ አትሌቶች ከተገቢው እድሜ ውጭ መሆናቸውም ሀገራቱ በወጣቶች ያስመዘገቡትን ውጤት በአዋቂዎች እንዳይደግሙትም አድርጓቸዋል። በኢትዮጵያ ያለውም ችግር ከዚሁ የተለየ አይደለም። ከእድሜ ጋር ተያይዞ የኢትዮጵያ ብቻ አይደለም ችግሩ፣ ከኬንያ ጋር የኬንያ አትሌት ፌዴሬሽን የእኛም ተመሳሳይ አይነት ችግር አለ። ዩጋንዳም ኤርትራም እንደዛው። ስፋት ግን ያው የኛና የኬንያ ነው። በዚህ ሂደት ውስጥ ለምሳሌ ከባለፉት የወጣቶችና የታዳጊዎች ውድድር ላይ ወደ ሀያ አትሌቶች ቅጣት ውስጥ ናቸው ያሉት። ማለት ቅጣቱ ሳይሆን በቃ እናንተ አጭበርብራችኋል ተብሎ የራሱን እንትን እያለፉ ነው ያሉት ከሀያዎቹ አምስቱ ነጻ ተብለዋል የእድሜ ማጭበርበር የአትሌቲክሱ ትልቁ ፈተና ሆኖ ቆይቷል የሚለው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮማንደር አትሌት ስለሽስን በተለይ በዓለም አቀፍ ውድድሮች ላይ የሚያጋጥመውን የፓስፖርት መቀየር ለማስቀረት በፋይዳ ዲጂታል መታወቂያ በርካታ አትሌቶችን መመዝገብ መጀመራቸውንም ተናግረዋል አሁን ትልቁ የዶፒንግ ችግር የእድሜ ችግር ነው ብዙ ክሶች አሉ። እነኛ ነገሮች ያው የኛ አትሌቶች በተወሰነ ደረጃ እድሜ ግማሽ ዋቁ ግማሽ ሳቅ ፓስፖርት የመቀያየር ነገር አለ። እነኛ ነገሮች በጣም አስቸጋሪ ናቸው። ስለዚህ ወደፊት ያው ይቀራል የሚል እምነት በሁላችንም ጋር አለ ማለት ነው። እና ጥሩ ስራ ነው እየተሰራ ያለው እኛም እየተጠቀምንበት ነው። እዚህም ፌዴሬሽናችንም አብዛኞቹ ኦልሞስት እኛ ወደ ሶስት ሺህ አትሌት መዝግበን አለ አሁን በዛ ማለት ነው መዝግበን ዳታ ይዘናል ማለት ነው። በኢትዮጵያ የተጀመረው የፋይዳ ዲጂታል መታወቂያ በአትሌቲክሱ ትልቅ ለውጥ ያመጣል ያሉት የዓለም አትሌቲክስ ኢንተግሪት ዩኒቲ ፀረ አበረታች ቅመሞች ምርመራ ተወካይ ጃስሚን ግላዲ ሸርቪን በተለይ የአትሌቶችን መረጃ በቋሚነት ለመመዝገብ እድል ይሰጣል ብለዋል። ይሄ ለሌሎች ሀገራትም ትልቅ ምሳሌ የሚሆን ነው። መሰረታዊ የሆኑ መረጃዎችን ለመሰብሰብም ይረዳል። በስፖርት በተለይ ለአትሌቲክሱ ደግሞ ትርጉሙ ሌላ ነው። ሙሉ የአትሌቶችን መረጃ ለመያዝና እየሆነ ያለውን ለመቆጣጠርም የሚያስችል ነው። በመሆኑም ይሄ ነገሩን የሚቀይር ነው። የኢትዮጵያ አትሌቲክስ ፌዴሬሽን 13ኛውን ከ20 ዓመት በታችና አራተኛውን ከ18 ዓመት በታች የኢትዮጵያ አትሌቲክስ ሻምፒዮና ከግንቦት 18 እስከ 24 በድሬዳዋ ከተማ እንደሚያካሂድም ይፋ አድርጓል። በናይጄሪያ ለሚደረገው ከ20ና ከ18 ዓመት በታች የአፍሪካ ታዳጊዎች መድረክ ኢትዮጵያን የሚወክሉ አትሌቶችን መምረጥ የውድድሩ ዓላማ እንደሆነም ይፋ ተደርጓል። የፌዴሬሽኑ ፕሬዚዳንት ኮማንደር አትሌት ስለሺ ስህን ከአሁን በፊት የውድድሩ ትልቅ ፈተና የሆነውን የእድሜ ተገቢነት ጉዳይ ለማስተካከል ስራዎች መሰራታቸውንም ተናግረዋል። ከ20 ዓመት በታችም ከ18 ዓመት በታችም ያው ብዙ ጊዜ እድሜ ችግር ይገጥመዋል። ያንንም በተመለከተ የተለያዩ ስራዎች ሲሰሩ ቆይተዋል። ሰሞኑንም ከወርልድ አትሌቲክስ ሰዎች ጋራ ይሄ በስፋት ሲነሳ የነበረ ጉዳይ ነው። በአጠቃላይ ግን ነገሮችን በተቻለ መጠን ችግሮች ቀርፈን ወደፊት ኢትዮጵያን በጥሩ ዕድሜ ላይ ያሉ አትሌቶች ሀገራቸውን የሚወከሉበትን ነገር ወይም ውድድር ለመፍጠር የታሰበ ነው። በቀደመው ጊዜ ክልሎች፣ ከተማ አስተዳደሮችና ክለቦች እንዲሁም ፕሮጀክቶች ዋንጫ ለማግኘት በሚያደርጉት ጥረት የእድሜ ጉዳይ ትኩረት እንዳያገኝ ሆኗል ያለው ፕሬዚዳንቱም ችግሩን ለመፍታት ከሜዳሊያ ውጭ የጋራ ሽልማቶች መቅረታቸውንም አሳውቋል። ለሰባት ቀን በሚቆየው መድረክ በሁሉም ውድድሮች ከ1100 በላይ አትሌቶች የሚሳተፉበትም ይሆናል። ዘጠነኛው የመላው አማራ ጨዋታዎች በኮምቦልቻ ከተማ አጠቃላይ አሸናፊነት ተጠናቀቀ። ውድድሩ በርካታ ተተኪ ስፖርተኞች የተገኙበትና በስኬት የተጠናቀቀ መሆኑን የተገለጸው ዮሴፍ ሹምዬ ከደሴ ተጨማሪውን ዘገባ አድርሶናል። ከ18 ዞኖች ብሔረሰብ አስተዳደሮችና ከተሞች የተወከሉ ከአምስት ሺህ በላይ ስፖርተኞችን ሲያወዳድር የቆየው ዘጠነኛው የመላ አማራ ጨዋታዎች ትናንት ፍጻሜውን አግኝቷል። ውድድሩ በደሴ ሆጤ ስቴዲየም ሲጠናቀቅ በወንዶች እግር ኳስ ደሴና ሰሜን ወሎ የፍጻሜ ጨዋታቸውንም አድርገዋል። እጅግ በርካታ ደጋፊዎችም ተጠባቂውን መርሃ ግብር ስቴዲየም ተገኝተው ታድመዋል። ብርቱ ፍክክር በታየበት ጨዋታ ሁለቱም ቡድኖች በመደበኛው የጨዋታ ክፍለ ጊዜ አንዳንድ ግቦቹን አስቆጥረው ጨዋታው ባቻ ውጤትም ተጠናቋል። አሸናፊውን ለመለየት በተሰጠ የፍጹም ቅጣት ምት ደግሞ የሰሜን ወሎ ዞን ዘጠኝ ለስምንት በሆነ ውጤት አሸንፎ የወርቅ ሜዳሊያውን ወስዷል። አሰልጣኝ ጀማል ሁሴን እነዚህ በፕሮጀክት የታቀፉ ልጆች በቀጣይ ሀገራቸውን ያኮራሉ ሲል ለኢቲቪ ተናግሯል። ጨዋታው አሪፍ ነበረ፣ ትልቅ ፉክክር የታየበት ነው። እነዚህ ልጆች ያው አብዛኞቹ ከኔ ፕሮጀክት አብሩቡና ከሚባል እግር ኳስ ክለብ ከመርሳ አባገጤ የአስራ ሁለት ልጆች አሉ። ብዙዎቹ በፕሮጀክት የመጡ ናቸው። ወደፊት ደግሞ ለኢትዮጵያ እግር ኳስ የተሻለ ነገር ያበረክታሉ ብዬ ያስኳቸው ልጆች ናቸው። የውድድሩ ኮከብ ተጫዋች የሰሜን ወሎ ሴይዳሊ ደግሞ ስኬታችንን በመላ ኢትዮጵያ ጨዋታዎችም ለመድገም እንሰራለን ብሏል። በመጀመሪያ እኛን ሲደግፈን ለነበረ ህዝቡ በሙሉ ቲንክ ማለት እፈልጋለሁ። በመቀጠል ደግሞ ሰሜን ወሎን ቲንክ እንኳን ደስ አላችሁ ማለት እፈልጋለሁ። ሲቀጥል እኔ መስመር ተጫዋች ነኝ። ያው ሰሜን ወሎ ውስጥ ለውስጥ በተደረገበት ውድድር ሻምፒዮን ነበርኩኝ። አሁንም ያንን ሻምፒዮን ሰሜን ወሎ ላይ ወክለን መጥተን ደግመነዋል። ቀጣይ ደግሞ ክልላችን ወክለን ሻምፒዮን እንደምንሆን ተስፋ አረጋሉ። የኮምቦልቻ ከተማ ደግሞ ዘጠነኛው የመላ አማራ ጨዋታዎች አጠቃላይ አሸናፊ ሆኗል አጠናቋል። ኮምቦልቻ በዚህ ውድድር 47 የወርቅ ሜዳሊያዎችን ጨምሮ 111 ሜዳሊያዎችን ነው ጠራርጎ የወሰደው። አብዛኞቹ ሜዳሊያዎችም በውሃዋና ስፖርት የተመዘገቡ ናቸው። ሰሜን ሸዋ ዞንና ደሴ ከተማ ደግሞ ሁለተኛ እና ሶስተኛ ደረጃን በመያዝ አጠናቀዋል። በፓራሊምፒክ የሰሜን ሸዋ ዞን መስማት በተሳናቸው ደግሞ የደቡብ ወሎ ዞን የአጠቃላይ አሸናፊ መሆንን ችሏል። አሸናፊዎቹም የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል። ዘጠነኛው የመላ ማራ ጨዋታዎች ተተኪዎች የተገኙበትና በስኬት የተጠናቀቀ ውድድር መሆኑም ተመላክቷል። ከአምስት ሺህ በላይ ስፖርተኞች ከአንድ ሺህ አምስት መቶ በላይ ሴቶችና ከአራት መቶ በላይ አካል ጉዳተኞች እንዲሳተፉ ያደረገ ውድድር ነው። በዚህም መካከል ካስቀመጥናቸው ግቦችና ዓላማዎች አኳያ ተኪ ስፖርተኞች በማባሰራት ረገድና እንዲሁም ደግሞ በቀጣይ ለመላው ኢትዮጵያ ውድድር ተወዳዳሪ ምርት እና የተሳካ ውድድር አድርገናል ማለት ይቻላል። ውድድሩ ከሜዳ ላይ ፍክክር በዘለለ አንድነትን በማጠናከርና ሰላምን በማጽናት ከፍተኛ ሚና እንዳለውም ተገልጿል። ከጎጃም የመጣው ከጎንደር የመጣው ከሸዋ የመጣው ከወሎ የመጣው እዚህ በጋራ ተሰባስበን ይህን ጨዋታ ስናካሄድ እግረ መንገዳችንን የማህበራዊ ፍቅር አንድነትን እየገነባን ነው ማለት ነው። ሰላምን በጋራ እያጣጣምናት ነው ማለት ነው። የሰላም ትርፉ ይሄ ነው። የሰላም ትርፉ መለኪያው ሞራላዊ እርካታ ነው። እንዲህ አይነት የተስፋ ማህበረሰብ መፍጠር ነው። ስለዚህ እንደዚህ ተሰባስበን አንድነታችንን በሚያጠናክር መልኩ ስናሳድፈው የሚያምርብን ይሄም ሆኑ ትልቅ ማሳያ ነው። ዘጠነኛው የመላ አማራ ጨዋታዎች በስኬት ሲጠናቀቅ አዘጋጁ የደሴ ከተማ ለአስረኛው የመላ አማራ ጨዋታዎች አዘጋጅ ደብረ ማርቆስ ከተማ አርማውንም አስረክቧል። ለኢቲቪ ዮሴፍ ሹምዬ ደሴ ከውጭ ወዳገኘናቸው ስፖርታዊ ዜናዎቻችን እናልፋለን። በጣሊያን ሴሪያ የዋንጫ አሸናፊውን የሚለዩ ሁለት ጨዋታዎች ዛሬ ምሽት ይደረጋሉ። ሊጉን በአንድ ነጥብ ልዩነት እየመራ የሚገኘው ናፖሊ በሜዳው ከካግሊያሪ ጨዋታውን ያደርጋል። ካግሊያሪ ከወራጅ ቀጠና በአምስት ነጥብ ከፍ ብሎ 14ተኛ ደረጃ ላይ የተቀመጠ ሲሆን ሌላኛው የዋንጫው መዳረሻ ይወስናል የተባለ ጨዋታ ደግሞ በኢንተር ሚላን ና በኮ መካከል ነው የሚደረገው። ኢንተር ሚላን ከናፖሊ በአንድ ነጥብ ዝቅ ብሎ በ78 ነጥብ ሁለተኛ ደረጃ ላይ የተቀመጠ ሲሆን የሴስክ ፋብሪጋሱ ደግሞ አስረኛ ደረጃ ላይ ተቀምጧል። ክለቡ ከ1986 በኋላም ከፍተኛ ውጤትን ነው በሴሪያው ማስመዝገብ የቻለው። የሁለቱ ክለቦች ጨዋታ ዛሬ አሸናፊውን ለመለየት ወሳኝ ሲሆን፣ ናፖሊ ተሸንፎ ኢንተር ሚላን አቻ የሚወጣ ከሆነ ሰኞ የጥሎ ማለፍ ጨዋታቸውን እንደሚያከናውኑ ነው ሴሪያው ይፋ ያደረገው። ባርሴሎና የወሳኙን ተጫዋች ራፊኛን ውል አራዘመ። የካታላኑ ክለብ የብራዚሉን የፊት መስመር ተጫዋች ራፊኛን ውል ለተጨማሪ አመታት ማራዘሙን ይፋ አድርጓል። በዚህም መሠረት ተጫዋቹ እስከ 2028 በባርሴሎና ለመቆየት ተስማምቷል። የ28 ዓመቱ ራፍኛ አዲስ የተፈራረመው ውልም በክለቡ ለተጨማሪ ሶስት ዓመታት ያቆየዋል። ራፊኛ በአሰልጣኝ ሃንሲ ፊሊክ በሚመራው ስብስብ ውስጥ አስደናቂ የውድድር ዓመት ማሳለፉ ይታወሳል። ተጫዋቹ ለባርሴሎና 34 ግቦችን ያስቆጠረ ሲሆን 25 ግብ መሆን የቻሉ ኳሶች ን አመቻችቶ አቀብሏል። በዘንድሮው የውድድር ዓመት የስፔን ላሊጋን ጨምሮ የስፔን የንጉስ ዋንጫንም ማሸነፉ የሚታወስ ነው። ክሮኤሺያዊ አማካይ ሉካ ሞድሪች ከሪያል ማድሪድ ጋር እንደሚለያይ ይፋ አደረገም። የሪያል ማድሪዱ አማካይ ሉካ ሞድሪች በሪያል ማድሪድ ያለው ውል በክረምቱ መጠናቀቁን ተከትሎ ነው ከክለቡ ጋር ለመለያየት የተገደደው። የ39 ዓመቱ አማካይ ቅዳሜ በሳንቲያጎ ቤርናቦው ሪያል ማድሪድ ከሪያል ሶሴዳድ በሚያደርገው የመጨረሻ ላሊጋ መርሃ ግብር የመጨረሻ ጨዋታውን በሳንቲያጎ ቤርናቦ ያደርጋል ተብሏል። የባሎንዶር አሸናፊው ከዓለም የክለቦች ዋንጫ ውድድር በኋላም ከሪያል ማድሪድ ጋር በይፋ እንደሚለያይ ነው የተገለጸው። በ2012 ከቶተናም ሪያል ማድሪድን የተቀላቀለው ሉካ ሞድሪች በሎስ ብላንኮቹ ቤት 590 ጨዋታዎችን ያደረገ ሲሆን የአውሮፓ ሻምፒየንስ ሊግን ጨምሮ 26 ዋንጫዎችን አሳክቷል። ሉካ ሞድሪች በማህበራዊ ትስስር ገጹም ለደጋፊዎች የስንብት መልእክት አስተላልፏል። ክቡራን ተመልካቾች፣ ለዜና ኢትዮጵያ የተዘጋጁ የስፖርት ዜናዎቻችን በዚህ ያበቁ። ስለተከታተላችሁን እናመሰግናለን። በያላችሁበት ሰላም